ክብር ከሕይወት በላይ በሆነበት ዘመን፣ የቤተሰብ ውርደት ሞት በሚያስከትልበት ጊዜ ምን ሊፈጠር ይችላል? በአንድ ትልቅ ቤተሰብ በ12 ወንድሞች መካከል ያደገች አንዲት ብቸኛ እህት ነበረች። ስሟ ዲና ይባላል። የወጣትነት ጉጉቷ ወደማታውቀው ዓለም ሲስባት፣ ያ እርምጃዋ ግን የማትመለስበት የጨለማ ጉዞ መጀመሪያ ነበር ብሎ ማን አሰበ? በእርሷ ላይ የደረሰው በደል የወንድሞቿን ልብ እንደ እሳት አነደደው። በቀላቸው ከተማን በደም አጠበ፣ ታሪክን በቀይ ቀለም ጻፈ። ግን በዚህ ሁሉ ውከትና ደም መፋሰስ መሃል የዲና ድምጽ ተሰምቶ ይሆን? የርሷ ስቃይ፣ የርሷ የውስጥ ጩኸት ታይቶ ይሆን ወይንስ በወንድሞቿ የበቀል በቀል ጩኸት ተውጦ ቀረ? ይህ ታሪክ የእናቷ የልያ የዝምታ ስቃይ ቀጣይ ነውን? ያልተወደደችው እናት ሕመም በልጇ ላይ እንዴት ጥላውና አጠላ ይህ ብዙ ጊዜ በወንድሞቿ በቀል የሚሸፈነው የዲና ልብ ሰባሪ ግን ደግሞ ስለ ጽናት ብዙ የሚያስተምር ታሪክ ነው። ወደ ዋናው ክፍል ልንገባ፣ የተረሳውን ድምፅ ልንሰማ፣ ከክስተቶቹ በስተጀርባ ያለውን ሰብአዊ ሰቆቃ ልንማር ነው። ዝግጁ ናችሁ? እንግዲህ መጋረጃውን እንክፈት፣ ወደ ዲና ዓለም እንዝለቅ። ጸጥታ በሰፈነባቸው ሩቅ በሚመስሉ የከነዓን ኮረብታማ ቦታዎች የአንዲት ሕፃን ልጅ ሕይወት የመላው ቤተሰብዋን ታሪክ ለዘላለም ሊቀይር ተቃርቦ ነበር። የአንድ ቤተሰብ ታሪክ የአንድ ጎሳ የወደፊት ደፊት ጉዞ በአንድ ክስተት ሊናወጥ የዲና ታሪክ መጋረጃ የሚከፈተው በእናቷ በሊያ ረጅምና ጨለማ ጥላ ስር ነው። ሊያ የያዕቆብ የመጀመሪያ ሚስት በሕግ ቀዳሚ ብትሆንም በልቡ ግን ሁለተኛ ነበረች። የያዕቆብ ልብ፣ ነፍሱ፣ ምኞቱ ሁሉ ታናሽ እህቷ በሆነችው በውብ ራሄል ዘንድ ተይዞ ነበር። ይህ ያልተለወጠ ልብን የሚሰብር እውነት በሁለቱ ትማማቾች ሕይወት ውስጥ የማይታይ ግን ጥልቅ የሆነ የውጥረትና የቅናትና የፉክክር ክርን ጠልፎ ነበር። ሊያ ቀናትን በሐዘን ሌሊቶችን በእንባ ስታሳልፍ የባሏን አንድ ጭላንጭል ፍቅር ለማግኘት ስትማጸን ኖረች። ይህንን የባሏን ፍቅርና ትኩረት የማግኘት ተስፋዋን ሰንቃ ሊያ ወንድ ልጆችን በየተራ ለያዕቆብ ወለደች። አንድ ልጅ ስትወልድ ምናልባት አሁን ባሌ ወደኛል፣ ትል ነበር። ሌላ ስትጨምር፣ ምናልባት አሁን ልቡ ይራራልኛል፣ በማለት ተስፋዋን ታለመልማለች። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ ወንዶች ልጆች ተከታተሉ። የቤቱ ግርግር ጨመረ፣ የያዕቆብ ሀብት በዛ። ነገር ግን የልያን የልብ ባዶነት ሊሞላ አልቻለም። በዚህ ሁሉ ግርግርና የወንዶች ልጆች ጩኸት መሃል ግን ከወንድሞቿ ሁሉ የተለየች አንዲት ብቸኛ ፍሬ ተገኘች፤ ብቸኛዋ ሴት ልጅ ዲና። ዲና ያደገችው አስራ ሁለቱ ወንድሞቿ የአባታቸውን ትኩረትና ሞገስ ለማግኘት በሚሻኮቱበት፣ በሚፎካከሩበት ትልቅና ወጣ ገባ በሆነ ቤት ውስጥ ነበር። በዚህ የወንድሞች ዓለም ውስጥ እርሷ እንደ አበባ ለስላሳና የተለየች ነበረች። ብዙ ጊዜ በወንድሞቿ ግርግርና በአባቷ የራሄል ልጆች ላይ በነበረው ልዩ ትኩረት ምክንያት ዲና ትኩረት ሳታገኝ እንደተዘነጋችና ትቀር ነበር። ይሁን እንጂ ብቸኛዋ ሴት ልጅ መሆኗ በራሱ ልዩ አድርጓታል። የወንድሞቿ ተከላካይነት፣ የእናቷ ልዩ እንክብካቤ ሊለያት ይችላል። በቤተሰብ ውስጥ የነበራት ስፍራ ምንም እንኳን ዝምታ የበዛበት ቢሆንም ከማንም የተለየ ነበር። ነገር ግን በዚህ ሰፊና ውስብስብ ቤተሰብ ውስጥ የያዘችው ይህ ስስና ልዩ ስፍራ ማንም ሊገምተው ወደማይችል አስደንጋጭ ታሪክን ወደሚቀይር ድራማዊ መታጠፊያ ሊመራት መቃረቡን በወቅቱ ማን ሊያውቅ ይችላልን? ታሪክ በጸጥታ የራሱን ድር እየፈተለ መረቡን በስውር እየዘረጋ ነበር። የንጽህናዋ ዘመን ሊያከትም፣ የሕይወቷ ቀጣይ ምዕራፍ በአሰቃቂና በማይድን ጠባሳ ሊገለበጥ ጊዜው ሳይታሰብ እየተቃረበ ነበር። በያይቆብ ሰፈር ሕይወት በየዕለቱ በተለመደው የራሱ ምት ይንቀሳቀስ ነበር። ልጆቹ፣ ወጣቶቹ የበግና የፍየል መንጋዎችን እየጠበቁ በየሜዳውና በየሸለቆው ይውሉ ነበር። እናቶችና ሴቶች ደግሞ የቤቱን ሥራ በማከናወን ምግብ በማዘጋጀት ልብስ በማጠብና የድንኳኑን ንጽህና በመጠበቅ ይወጠራሉ። ዲናም አሁን ለጋ ወጣት ሆና በእነዚህ የሴቶች ሥራዎች ውስጥ የራሷን ድርሻ ትወጣ ነበር። የዕለት ተዕለት ሕይወቷ በዚህ የታወቀና በተደጋገመ እንቅስቃሴ የተሞላ ነበር። የድንኳኑ ጨርቅ ሽታ፣ የበጎቹ ጥሪ ድምፅ፣ የእናቷና የአገልጋዮቹ የሥራ ሁካታ፣ ይህ ሁሉ የለመደችው ዓለም ነው። ነገር ግን በዚህ ሁሉ የተለመደ ግርግር መሃል በዲና ልብ ውስጥ የሆነ እረፍት የሌለው መንፈስ መንቀሳቀስ ጀምሮ ነበር። የሆነ ያልታወቀ ናፍቆት፣ ከዚህ ከለመደችው የድንኳንና የግጦሽ መሬት ዓለም ባሻገር ያለውን ለማየት የሚገፋፋ ስሜት በውስጧ ይብላላ ነበር። ስለ ሩቅ ቦታዎች የሚወሩ ወሬዎች፣ ስለ ተለያዩ ህዝቦች ባህል የሚሰሙ ታሪኮች የማወቅ ጉጉቷን ይቀሰቅሱት ነበር። ነፍሷ ከዚህ ከታጠረበት የቤተሰብ ዓለም ወጥታ ሌላውን ዓለም ለማየት ትጓጓ ነበር። በዚያ አካባቢ ብዙም ሳይርቅ የሴኬም ከተማ ትገኝ ነበር። ያቺ ከተማ ከያዕቆብ ሰፈር እጅግ የተለየች ነበረች። በንግድ የምትራወጥ፣ በባህል የምትደምቅ፣ ሕይወት በኃይል የሚንቀሳቀስባት፣ ግርግር የበዛባት ከተማ እንደነበረች ይሰማል። የህንፃዎቿ ውበት፣ የነዋሪዎቿ አለባበስ፣ የገበያዋ ድምቀት፣ ይህ ሁሉ በዲና አእምሮ ውስጥ የተለየና የሚስብ ስዕልን ይፈጥር ነበር። ልክ እንደ ተተከለ ፍሬ የከተማዋ ማራኪነት ከሩቅ ሆኖ ልቧን ይስበው ነበር። እናም አንድ ቀን ይህ በውስጧ ሲብላላ የነበረው የማወቅ ጉጉትና ናፍቆት አሸነፈ። ዲና ወሰነች። ከአባቷ ግዛት ወጥታ የሴኬምን ሴቶች ልትጎበኝ፣ ከድንኳን ሕይወት ውጭ ያለውን ዓለም በዐይኗ ልታይ ልትለማመድም ፈለገች። በውስጧ የነበረው የወጣትነት የጉጉት ስሜት ሊመጣ የሚችለውን አደጋ እንድታስተውል አልፈቀደላትም። ብቻዋን ያለ ወንድሞቿ ጥበቃ፣ ያለ አባቷ ፍቃድ፣ ያለ እናቷ ምክር፣ አዲስ ነገር ለማየት በመጓጓት ልቧ በደስታ እየዘለለ ከሰፈር ወጥታ ወደማታውቀው ከተማ መራች። ያ እርምጃዋ በንጹሕ የማወቅ ጉጉት የተነሳሳ ቢሆንም፣ ሳታውቀው፣ ሳታስተውለው ወደማይመለስ ጥፋት፣ ወደ ዘላለም ሐዘንና መከራ የሚያደርሳት የመጀመሪያው እርምጃ ነበር። የጸጥታው ሕይወት ሊናጋ፣ የንጽህናዋ ዘመን ሊያከትም፣ የአንድ ቤተሰብ ታሪክ ሊቀየር ያቺ ቀን ደረሰች። በሴኬም ከተማ በዚያች በግርግርና በሕይወት ትርምስ በተሞላች ስፍራ አእምሮ ሊቀበለው የማይችል ሊታሰብ የማይችል ክስተት ተፈጸመ። ያ የንጹሕነት ጉዞ ያ የጉጉት እርምጃ ወደ አስከፊው ጥልቁ ገደል ተወረወረ። የከተማይቱ ልዑል የሀገሩ ገዢ ልጅ የሆነው ሴኬም ዲናን አያት። ያቺን ከሩቅ አገር የመጣች ለጋና ንጹህ የሆነች ወጣት ሲያያት አይኖቹ በድንገት ወደ እርሷ ተሳቡ ነገር ግን ያ እይታ የንጹህ አድናቆት አልነበረም። በፍጥነት ወደ ጥቁር ልጓም የለሽ ምኞት ተለወጠ አውሬያዊ ፍትወት እንደ እሳት ልቡን ወረረው አእምሮውን አሳወረው ክብርን ስርዓትን የእንግዳ መብትን ሁሉንም ረሳ በፍትወት ስሜት ተሸንፎ በአይኑ ያየውን ለመውሰድ ብቻ ተነሳሳ ምክንያታዊነት ጠፋ ሰብአዊነት ተዘነጋ የልዑልነት ስልጣኑንና ጉልበቱን ተጠቅሞ በድንገት ያለምንም ማስጠንቀቂያ ዲናን ያዛት አዳኝ ሚዳንቋን እንደሚይዝ በኃይል ጨበጣት የልጅቷ ድንጋጤ ፍርሃቷ ልመናዋ ለጊዜውም ቢሆን ሊያቆሙ አልቻለም ልቡ ደንድኖ ነበር በጉልበት ወሰዳት የንጽሕናዋን ካባ ገፈፈ ክብሯን አረከሰ ያቺ ለጋ ወጣት ያቺ የማታውቀውን ዓለም ለማየት የተጓጓች ነፍስ በአንድ አፍታ ተደፈረች። ዓለሟ እስከዚያች ቅጽበት ድረስ በቤተሰብ ፍቅር፣ በድንኳን ጸጥታና በተለመዱ የዕለት ተዕለት ተግባራት የተቃኘ ዓለሟ በአንድ አሰቃቂ ምት ተሰባበረ፣ እንደ ብርጭቆ ተፈረካከሰ። የንጽህናዋ ዘመን ባስከፊ ሁኔታ ከተመ። ከዚያች ሰዓት ጀምሮ ዲና ምርኮኛ ሆነች፣ በልዑሉ ቤተ መንግስት ግድግዳዎች ውስጥ ታገተች። ያ ሁሉ ግርማ ሞገስ ያ ሁሉ ውበት ለእርሷ እስር ቤት ሆነ። አቅም አጣች። ምንም ማድረግ የማትችል ረዳት የለሽ ሆነች። ድምጿን የሚያሰማላት ከጎኗ የሚቆምላት ማንም አልነበረም። በዚያ ባዕድና አስፈሪ ቦታ ፍጹም ብቻዋን ቀረች። የቀድሞ ሕይወቷ እንደ ህልም ራቀባት። የወንድሞቿ ድምፅ፣ የእናቷን ክብካቤ፣ የአባቷ ሰፈር ጸጥታ፣ ሁሉም በቅጽበት የተነጠቀባት ውድ ሀብት ሆኑ። አሁን የቀራት የፍርሃት ዝምታ፣ የስብራቷ ህመምና በልዑሉ ቤተ መንግሥት ቀዝቃዛ ግድግዳዎች ውስጥ የሚያስተጋባው የብቸኝነቷ ጩኸት ብቻ ነበር። በውስጧ ግን ተስፋ ሙሉ በሙሉ አልሞተም። በነፍሷ ውስጥ አንድ ደካማ የጸሎት ድምፅ ይሾካሾክ ነበር፤ ቤተሰቦቿ እንዲያገኟት፣ ከዚህ መከራ እንዲያስወጧት፣ የጠፋ ክብሯን እንዲመልሱላት በዝምታት ማጸን ነበር። ያ አሰቃቂ ዜና እንደ ሰደድ እሳት በያዕቆብ ሰፈር ተሰራጨ። ከአፍ ወደ አፍ እየተላለፈ፣ ከጆሮ ወደ ጆሮ እየተንሾካሾከ፣ በመጨረሻም እንደ መብረቅ ወደ ወንድሞቿ ጆሮ ደረሰ። ዲና ብቸኛዋ እህታቸው ተደፍራለች፣ ክብራቸው ተነክቷል፣ መላው ቤተሰቡ ተዋርዷል። ቃላቶቹ እንደ ስለታም ጩቤ የወንድሞቿን ልብ ወጉት። በተለይም ስምዖንና ሌዊ፣ የልያ ልጆች፣ የእህታቸው ስጋና ደም የሆኑት የስድቡንና የውርደቱን መናጋት ከማንም በላይ ተሰማቸው በውስጣቸው ያለው ቁጣ እንደ እሳተ ገሞራ መፍላት ጀመረ አይኖቻቸው በንዴት ቀሉ ጡንቻዎቻቸው ተወጣጠሩ በደም ስሮቻቸው ውስጥ የሚዘዋወረው በቀል ብቻ ነበር ዝምታቸው አስፈሪ ሆነ በልባቸው ውስጥ ግን አንድ መሃል አስተጋባ በቀል ይህ ውርደት በደማቸው ካልታጠበ ይህ ነውር በሰይፍ ካልተፋቀ በቀር ረፍት እንደማያገኙ ለራሳቸው ቃል ገቡ። ነገር ግን እነሱ በቁጣቸው እየነደዱ የበቀል እርምጃቸውን ከማቀዳቸው በፊት ያልተጠበቀ እንግዳ በያዕቆብ ድንኳን ደጃፍ ተገኘ። የሴኬም አባት ኤሞር ነበር። የልጁን ጥፋት ለመሸፋፈን፣ የተፈጠረውን ቁስል ለመጠገን የመጣ ይመስል ነበር። ኤሞር በቀጥታ ወደ ጉዳዩ ገባ። ልጁ ሴኬም ዲናን እንደሚወዳት ሊያገባትም እንደሚፈልግ ተናገረ። ይህ ጋብቻ የዲናን ክብር እንደሚመልስ፣ ሁለቱን ህዝቦች እንደሚያስተሳስር፣ በመካከላቸውም ዘላቂ ሰላምን እንደሚያሰፍን በማሳመኛ ቃላት አስረዳ። ቃላቶቹ የተለሳለሱ ምክንያታዊ የሚመስሉ ነበሩ። ያዕቆብ ልቡ በሐዘን ተሰብሮ፣ ነገር ግን ሊመጣ የሚችለውን የከፋ ጥፋት በመፍራት የኤሞርን ቃል በጥንቃቄ አዳመጠ። ልጁ በደረሰባት መከራ ክፉኛ አዝኗል። ነገር ግን የአመፅ ምላሽ መላ ቤተሰቡን ወደ ባሰ አደጋ ሊከተው እንደሚችል ሰግቷል። ልቡ በሐዘንና በፍርሃት መካከል ተወጥሮ ነበር። ልጆቹ ግን ምላሻቸው የተለየ ሆነ። ምንም አይነት ቁጥብነት፣ ምንም አይነት ፍርሃት አልታየባቸውም። በተለይ ስምዖንና ሌዊ በውስጣቸው የሚንቀለቀለውን የበቀል እሳት በሐሰተኛ ፈገግታና በተረጋጋ በሚመስል ንግግር ሸፈኑት። ልባቸው በጥላቻ እየነደደ፣ አይኖቻቸው የበቀል ብልጭታ እያሳዩ በኤሞር የጋብቻ ጥያቄ የተስማሙ መሰሉ። ነገር ግን ስምምነታቸው በአንድ ከባድና አስፈሪ ቅድመ ሁኔታ ላይ የተመሰረተ ነበር። በእናንተ ዘንድ ያለ ወንድ ሁሉ እንደኛ ካልተገረዘ በቀር ልጆቻችንን ለእናንተ አንሰጥም፣ የእናንተንም ልጆች ለራሳችን አንወስድም አሉ። ይህን ጥያቄ ያቀረቡት ከእግዚአብሔር ጋር ያላቸውን ቃል ኪዳን በመጥቀስ ጥያቄያቸው ምክንያታዊና መንፈሳዊ መሰረት ያለው እንዲመስል ነበር። ኤሞርና ልጁ ሴኬም ይህንን ጋብቻና ጥምረት በጣም ይፈልጉት ስለነበር እንዲሁም የወንድማማቾቹን እውነተኛ ለማባ ለመረዳት ወዲያውኑ በሁኔታው ተስማሙ። የያዕቆብን ቤተሰብ ሀብትና ከእነርሱ ጋር የሚኖረው ግንኙነት የሚያመልጣቸውን ጥቅም በማሰብ የቀረበላቸውን ዋጋ ከፍለው ወዳጅነቱን ለማግኘት ቆረጡ። ወደ ከተማቸውም ተመልሰው ሕዝባቸውን አሳመኑ። እነዚህ ሰዎች ሰላማዊ ናቸው ከኛ ጋር ቢቀመጡ ምድራችን ለሁላችንም ትበቃለች። ልጆቻቸውን እንውሰድ፣ ልጆቻችንንም እንስጣቸው። ነገር ግን ይህ የሚሆነው ወንድ ልጆቻችን ሁሉ እንደነሱ ከተገረዙ ብቻ ነው በማለት አግባባቸው። ህዝቡም በመሪዎቻቸው ቃል ታምነው ስለሚመጣው አንድነትና ብልጽግና እያሰቡ በስለት ስር አለፉ። ያ ስርዓት የሰላምና የአንድነት መንገድ እንደሆነ አመኑ። ነገር ግን እነሱ አያውቁም ነበር ያ ሥቃይ ያ መገረዝ የሰላም መጀመሪያ ሳይሆን የጥፋታቸው መጀመሪያ መሆኑን፣ በያዕቆብ ልጆች ልብ ውስጥ የተደበቀው የበቀል ሰይፍ ሊመዘዝ ጥቂት ቀናት ብቻ እንደቀሩት፣ የሴኬም ወንዶች በሥጋዊ ሕመማቸው እየተሰቃዩ ገዳይ ስህተት እንደሰሩ ወደማይቀረው እልቂት እየተጓዙ መሆናቸውን ፈጽሞ አልተረዱም ነበር። ሶስት ቀናት አለፉ። በሴኬም ከተማ የወንዶቹ ጩኸትና ዋይታ ይሰማ ነበር። ያ የቃል ኪዳን ምልክት ነው የተባለው የመገረዝ ሥርዓት ከተማዋን በሕመም አቁስሏት ነበር። ወንዶች ሁሉ በሕመማቸው ተዳክመው መንቀሳቀስ አቅቷቸው እጅግ ተጋላጭ በሆነ ሁኔታ ላይ ነበሩ ከተማዋ በሕመም ስትቃትት የመከላከል አቅሟ ተዳክሞ ነበር። ይህንን ነበር ስምዖንና ሌዊ በትዕግስት ሲጠብቁት የነበረው ቅጽበት። የቁጣቸው እሳት በውስጣቸው ሲንቀለቀል፣ የበቀል ጥማታቸው ሲያሰቃያቸው የቆዩበት ጊዜ ደረሰ። ያ የተደበቀው ዓላማ፣ ያ በጥንቃቄ የታቀደው ደም መፋሰስ እውን የሚሆንበት ሰዓት ደረሰ። የሌሊቱን ጨለማ ተገና አድርገው ሰይፎቻቸውን ከሰገባው መዘው እንደ ጥላ ከተማዋ ወዳልጠበቀችው አቅጣጫ ሾልከው ገቡ። ልባቸው በበቀል ስሜት ደንድኖ ነበር። ፊታቸው ላይ ምንም ዓይነት ርህራሄ አይታይም። ጥቃቱ የጀመረው በድንገት ነው። ምሕረት የለሽ፣ ፈጣን፣ ጨካኝ። የተዳከሙትን መከላከል የማይችሉትን የሴኬም ወንዶች አንድ በአንድ ማረድ ጀመሩ። ጩኸትና ዋይታ ከተማዋን ሞላት። ነገር ግን የሚሰማቸው የሚያስቆማቸው አልነበረም። ስምዖንና ሌዊ በበቀል ስሜት እንደሰከሩ አውሬዎች ከቤት ወደ ቤት እየዞሩ ያገኙትን ወንድ ሁሉ በሰይፋቸው ቀሉት። አዛውንት፣ ወጣት፣ ሕፃን ሳይሉ ሁሉም የሰይፋቸው ሰለባ ሆኑ። የከተማይቱ ገዢ ኤሞር፣ የዲናን ክብር የገፈፈው ልጁ ሴኬም፣ ማንም አልቀረም። የስልጣናቸው ግርማ፣ የሀብታቸው ብዛት ከወንድማማቾቹ ቁጣ ሰይፍ ሊያድናቸው አልቻለም። የበቀል ጥማታቸው እጅግ አስፈሪ ነበር። የሴኬም ጎዳናዎች በደም ታጠቡ፣ ከተማዋ በቀይ ጎርፍ ተዋጠች። የንጹሐን ደም መሬት ላይ ፈሰሰ። ያቺ ሕይወት የሞላባት ግርግር የበዛባት ከተማ በቅጽበት ወደ ሞትና የጥፋት አውድማነት ተለወጠች። በዚህ ሁሉ ዕልቂትና ሁከት መሃል ስምዖንና ሌዊ ወደ ሴኬም ቤተመንግሥት አመሩ፣ ያቺ እህታቸው የታገተችበት ክብሯ የተገፈፈበት ስፍራ። የቤተመንግሥቱን በሮች በኃይል ከፍተው ገቡ። በዚያ በደም መፋሰሱ ውስጥ በሞት ጩኸት መካከል እህታቸው ዲናን አገኟት። ከተማዋ ስትታረድ፣ ዓለም ስትገለባበጥ የተመለከተችው ዲና በፍርሃትና በድንጋጤ ተውጣ ነበር። ወንድሞቿ እጇን ይዘው ከጭፍጨፋና የሞት ቦቷ አስወጧት፣ ከግዞቷ ነፃ ወጧት። ነገር ግን ይህ ነጻነት የተገኘው በአሰቃቂ ዋጋ ነበር። ክብሯን ለመመለስ የተደረገው ሙከራ መላ ከተማዋን በደማ አጥቧታል። ዲና ወደ ቤተሰቧ ተመለሰች፣ ነገር ግን ያየችውና የሰማችው አስፈሪ ትዕይንት በነፍሷ ላይ የማይሸር ጠባሳ ጥሎ አልፏል። ከተማዋ ፈርሳ፣ እርሷ ግን በሕይወት ቀረች። በደም የተጨማለቀ ነፃነት ታቀፈች። ስምዖንና ሌዊ በልባቸው ውስጥ የፈጸሙት ድርጊት የፍትህ እርምጃ እንደሆነ አመኑ። የእህታቸውን ክብር አስመልሰዋል፣ የቆሸሸውን የቤተሰባቸውን ስም በደም አጥበው አጽድተዋል። በወቅቱ ቁጣቸው እንደ ቅዱስ ቁጣ፣ ድርጊታቸውም እንደ ጽድቅ ተግባር ተሰምቷቸው ይሆናል። ጀግንነት መስሏቸው፣ የቤተሰባቸውን ጥንካሬ ያሳዩ መስሏቸው ይሆናል። ነገር ግን የበቀላቸው ሰይፍ የጣለው ጥላ ረጅም፣ ደም የለበሰና አስፈሪ ነበር። ያ ድርጊት ምንም እንኳን በእነርሱ እምነት ትክክል ቢሆንም ያልተጠበቀና ከባድ መዘዝ ይዞ መጣ። የበቀል ጥማታቸው መላው ቤተሰባቸውን ሊውጥ የሚችል አደገኛ ማዕበል እንቀሰቀሰ። አባታቸው ያዕቆብ የሆነውን ሲሰማን ያሳይ በፍርሃትና በድንጋጤ ተዋጠ። ልቡ በሐዘንና በጭንቀት መታ። ወደ ስምዖንና ሌዊ ዞሮ በቁጣና በጭንቀት ድምፅ እንዲህ አላቸው፤ ታላቅ መከራ መጣችሁብኝ። በዚህ ምድር በሚኖሩ በከነአናውያንና በፌርዛውያን ዘንድ አስጠላችሁኝ። እኛ በጥቂት ሰዎች ተቆጥረን ሳለ እነርሱ ተሰባስበው ቢመጡብኝና ቢያጠፉኝ እኔም ቤቴም እንጠፋለን። የያዕቆብ ፍርሃት እውነተኛ ነበር። የአንድ አባት ስጋት፣ የአንድ መሪ ጭንቀት፣ የበቀል እርምጃው ሊያስከትል የሚችለውን አሰቃቂ እልቂት በግልጽ አይቷል። አሁንም መላው የያዕቆብ ቤተሰብ በዲና ላይ በደረሰው መከራ ብቻ ሳይሆን በገዛ ልጆቻቸው በተፈጸመው ጨካኝና ደም አፋሳሽ ድርጊትም ምክንያት በዙሪያቸው ባሉት ሕዝቦች ዘንድ የተለየ ምልክት ተደረገበት። የስማቸው መዓዛ ተለወጠ። የቀድሞ ክብር በጥርጣሬና በፍርሃት ጥላ ተሸፈነ። እነሱ በአመጽ የታወቁ ደም ያፈሰሱ ተብለው ተፈሩ፣ ተጠሉም። በዚህ ሁሉ ጥንቅጥ መሃል ወደ ተባለው የደህንነት ሰፈር ወደ ቤተሰቦቿ ድንኳን የተመለሰችው ዲና በዝምታ ዓለም ውስጥ ተቆለፈች። ልከምርኮ ከምርኮ ወታለች አሁን ነገር ግን ነፍሷ አሁንም እስረኛ ነበረች ያጋጠማት አስከፊ ጥቃት ያ የብቸኝነት ምርኮና አሁን ደግሞ በእርሷ ስም ስለ እርሷ ክብር ተብሎ የተፈጸመው ይህ ዘግናኝ ጭፍጨፋ ይህ ሁሉ እንደ ከባድ የመቃብር ድንጋይ በነፍሷ ላይ ተጭነው ነበር የደረሰባት በደል በራሱ ሊሸከሙት የማይችል ከባድ ሸክም ነበር አሁን ግን የወንድሞቿ ፍትህ የተባለው ድርጊት ሌላ አይነት የስነ ልቦና ጫናን ጨመረባት ያ ሁሉ ደም መፋሰስ ያ ሁሉ ጩኸትና ዋይታ የተሰበረች ነፍሷን አልጠገነም። የደረሰባትን መደፈር አላስረሳትም። የጠፋውን ንጽህናዋን አልመለሰም። ይልቁንም ዲና ከራሷ ቤተሰብ ከራሷ ወንድሞች መሸሽ ጀመረች። ከውካታው ከግርግሩ ከደምሽታው ራሷን አገለለች። የዓመፅና ቤተሰቡ ውዝግብ ማስተጋባት ከማይደርስበት ጸጥታና ብቸኝነትን መፈለግ ጀመረች። እናቷ ሊያ ልጇ በደረሰባት ጥልቅ ሐዘንና ዝምታ ልቧ ተሰብሮ ነበር። ልጇን ለማናገር ለማጽናናት፣ በዝምታዋ ግድግዳ ውስጥ ለመግባት ሞከረች። ሊያ ራሷ ያልተወደደች መሆንን የተረሳች መሆንን ትኩረት የማጣትን መራራ ስቃይ በደንብ ታውቀው ነበር በገዛ ከባሏ ዘንድ ሁለተኛ ሆና ፍቅሩን ስትለምን የኖረች እናት ናት። የልጇን የብቸኝነት ስሜት ልትረዳው ትችላለች። ነገር ግን የዲና ቁስል የተለየ ነበር። ከእናቷ የስሜት ስቃይ የጠለቀ የተለየ ባህሪ ያለው ነበር። እርሱ ዝም ብሎ የመረሳት ወይም ያለመፈቀር ጉዳይ አልነበረም። አስገድዶ መደፈር ነበር፣ ምርኮኝነት ነበር። ከዚያም ደግሞ በእርሷ ስም የተፈጸመው ደም አፋሳሽ በቀል ነበር። እነዚህ ሁሉ ተደማምረው በነፍሷ ላይ የማይታዩ ነገር ግን እጅግ በጣም ጥልቅና የማይሽሩ ጠባሳዎችን ጥለው አልፈዋል። የልያ የእናትነት እጆች፣ የልያ የማጽናኛ ቃላት ይህንን ጥልቅ የስብራት ገደል ለመሙላት አቅም ያወጡ ይመስሉ ነበር። ዲና በዝምቷ ውስጥ ሁሉንም ነገር መጠየቅ ጀመረች፤ በዚህ ቤተሰብ ውስጥ ያላትን ቦታ፣ የወደፊት ህይወቷን። ከእንግዲህ ሰላም የሚባል ነገር በህይወቷ ይመጣ ይሆን? ይህ የሐዘንና የፍርሃት ጨለማ መቼ ያበቃ ይሆን? ነፍሷ በጥርጣሬና በተስፋ መቁረጥ መሃል ትናወጥ ነበር። በሌላ በኩል አባቷ ያዕቆብ አሁንም በሁለት ኃይለኛ ስሜቶች መካከል ተወጥሯል። የአባትነት ሐዘንና የልጅን ስቃይ የማየት ህመም በአንድ በኩል፣ የመሪነት ፍርሃትና የቤተሰቡን ደህንነት የማሰብ ኃላፊነት በሌላ በኩል ልቡ ስለ ዲና ይደማ ነበር፣ ነገር ግን አእምሮ በስጋት ተሞልቷል። የበቀል እርምጃ ከከነአናውያንና ከፌርዛውያን መምጣቱ አይቀሬ ይመስለዋል። መላው ቤተሰቡ በዚህ በአንድ የቁጣ እርምጃ ምክንያት ከምድረ ገጽ ሊጠፋ እንደሚችል አስቦ በፍርሃት ይረዳል። የልጆቹ ድርጊት የደህንነታቸውን መሠረት አናግቶት አለፈ። በዚህ ተስፋ አስቆራጭ ሁኔታ፣ በዚህ የመጨረሻ የጭንቀት ሰዓት ያዕቆብ ወደ ብቸኛ መሸሸጊያው፣ ወደ ብቸኛው ተስፋው ዞረ። ፊቱን ወደ ሰማይ አነሳ። ልቡን ለእግዚአብሔር ከፈተ። በጭንቀቱ በፍርሃቱ፣ በሐዘኑ መሪነትን፣ ጥበቃን፣ መውጫ መንገድን ከፈጣሪው ለመነ። እናም እግዚአብሔር መለሰ። የጭንቀቱን ጩኸት ሰማ። በጸጥታው ሌሊት፣ በብቸኝነቱ ሰዓት የእግዚአብሔር ድምፅ በያዕቆብ ልብ ውስጥ እንዲህ ሲል አስተጋባ። ተነሳና ወደ ቤቴል ውጣ፣ በዚያም ተቀመጥ፣ ከወንድምህ ከኤሳው በሸሸ ጊዜ ለተገለጠልህ ለእግዚአብሔር በዛ መሰዊያን ስሩ። መለኮታዊ መመሪያ መጣ። ከዚህ የፍርሃትና የደም ምድር መውጫ መንገድ ተጠቁመ። ያዕቆብ ያለ ምንም ማመንታት ለመለኮታዊ ትዕዛዝ ታመነ። የተሰባበረውን በሐዘንና በፍርሃት የተመታውን ቤተሰቡን ሰበሰበ። የሴኬምን ፍርስራሽ፣ የደም ሽታ፣ ክፉውን ትዝታ ሁሉ ትተው ለመውጣት ተዘጋጁ። ዲናም አሁንም በዝምታ እንደተዋጠች ከቤተሰቧ ጋር ተከተለች። በልቧ ውስጥ ምናልባት ደካማ የሆነች የተስፋ ጭላንጭል ብልጭ ብላ ይሆናል። ምናልባት ቤቴል ያ የእግዚአብሔር ቤት ተብሎ የተጠራው ስፍራ የተወሰነ መጽናናትን ይሰጣት ይሆናል። ምናልባት በዚያ ከዚህ ሁሉ መከራ ለመፈወስ ትንሽ ቢሆን ሰላምን ለማግኘት እድል ይኖራት ይሆናል። የጉዟቸው አቅጣጫ ተለወጠ። ነገር ግን የልባቸው ሸክም አብሯቸው እየተጓዘ ነበር። በቤቴል ያዕቆብ ለአምላኩ የገባውን ቃል አደሰ፣ መሠዊያን ሠራ፣ መስዋዕትን አቀረበ፣ ከእግዚአብሔር ጋር የነበረውን ቃል ኪዳን አጸና። ከሴኬም ደም አፋሳሽ ትዝታ ለመሸሽ አዲስ መንፈሳዊ ምዕራፍን ለመጀመር ሞከረ። ቤተሰቡም በቁጥር ማደጉን ቀጠለ። የያዕቆብ ሀብትና ዝና በዙሪያው ባሉ ህዝቦች ዘንድ እየታወቀ ሄደ። ህይወት የቀጠለ ይመስል ነበር። ነገር ግን በዚህ ሁሉ እድገትና መንፈሳዊ መታደስ መሃል ዲና አሁንም እንደተገለለች፣ ከዳር ሆና ዝምተኛ ተመልካች ነበረች። የቤተሰቡ እንቅስቃሴ፣ የወንድሞቿ ጉዳይ፣ የአባቷ ጸሎት፣ ሁሉም ከእርሷ የራቀ ዓለም ይመስል ነበር። በቤቴል የተገኘው መለኮታዊ ሰላም የእርሷን የተሰበረ ነፍስ ሙሉ በሙሉ ሊፈውሰው አልቻለም። የሴኬም ጥላ አሁንም በህይወቷ ላይ ያጠላ ነበር። ከዚያም በላይ ዲና በዝምተዋ ውስጥ ሆና ሌላ አስደንጋጭና ልብን የሚሰብር ድራማ በቤተሰቧ ውስጥ ሲከፈት መታዘብ ጀመረች እነዚያ ወንድሞቿ አሁን እነዚያ ለእርሷ ክብር ሲሉ ሰይፍ የመዘዙት ደም ያፈሰሱት ከተማ ያወደሙት ወንድሞቿ አሁን በመካከላቸው ሌላ አይነት እሳት እየነደደ ነበር የበቀል እሳት ሳይሆን የቅናት የምቀኝነትና የጥላቻ እሳት አይኖቻቸው ያረፉት በሌላ ወንድማቸው ላይ ነበር፣ በዮሴፍ። ያ የአባታቸው የራሄል ልጅ የአባታቸውን ልዩ ፍቅር የፈሰሰለት በህልሙና በቀለማት ያሸበረቀው ቀሚሱ ምክንያት ከሌሎቹ ወንድሞቹ የተለየው ዮሴፍ። ለእህታቸው ክብር ሲሉ አንድ ላይ ቆመው የነበሩት ወንድሞች አሁን በአንድ ወንድማቸው ላይ፣ በገዛ ደማቸው ላይ በምቀኝነት ተነሳስተው ነበር። ዲና በአይኗ ታያለች የወንድሞቿን የተደበቀ ሹክሹክታ፣ የተቆጣ እይታ፣ የተሸረበ ሴራ። ሁሉንም በዝምታ ትመለከታለች። ያ በአንድ ወቅት ለርሷ መከራ ሲባል የታየው የአንድነት መንፈስ አሁን እንደ ጭስ በኖ ጠፍቶ፣ በምትኩ መራራ የጥላቻና የፉክክር መንፈስ ሰፍኖ ነበር። ያ ለርሷ ክብር ሲባል የተደረገው የኃይል እርምጃ አሁን ወደ ውስጣዊ የጥፋት አቅጣጫ ተለውጦ ነበር። ይህንን የገዛ ወንድሞቿን ክህደት መመልከቱ በዲና አስቀድሞ በከበደው ሐዘን ላይ ሌላ ከባድ ሸክም ጨመረባት። እነዚያ ለእርሷ መከራ ፍትህ ያመጡ መስሏቸው የነበሩት ወንድሞች አሁን ለገዛ ወንድማቸው ምንም አይነት ምህረት ወይም ርኅራሄ ለማሳየት ዝግጁ አልነበሩም። ያኔ ያሳዩት የነበረው የቤተሰብ ፍቅርና ጥብቅና የት ገባ? ያኔ የተናገሩት የክብርና የፍትህ መርህ አሁን ለምን ጠፋ? በወንድሞቿ ልብ ውስጥ እያደገ የመጣው ይህ አደገኛ ቅናት፣ ይህ መርዛማ ምቀኝነት መላውን ቤተሰብ እንደገና ወደ ሌላ አዘቅት እየመራው መሆኑን ዲና በስጋት ትመለከት ነበር። የሴኬም ቁስል ገና ሳይሽር ሌላ ምናልባትም ከበፊቱ የከፋ ውስጣዊ ቁስል በቤተሰቡ ልብ ውስጥ እየተፈጠረ ነበር። የዲና ዝምታ፣ የሐዘኗ ጥልቀት በዙሪያዋ ባለው በዚህ አዲስ የውጥረትና የክህደት ድባብ ምክንያት የበለጠ እየጨለመ፣ የበለጠ እየከበደ ሄደ። ዓመታት አለፉ። እንደ ወራጅ ውሃ ጊዜ ሳይታወቅ ነጎደ። የያዕቆብ ቤተሰብ ታሪክ በብዙ ጣውረዶች፣ በስደት በረሃብ፣ በክህደትና በመጨረሻም በይቅርታና በእርቅ ውስጥ አልፏል። የዮሴፍ ታሪክ፣ የወንድሞቹ ንስሐ፣ የቤተሰቡ ወደ ግብፅ መውረድ፣ እነዚህ ሁሉ ትልልቅ ክስተቶች የታሪክ መዝገብ ላይ በደማቁ ተጻፉ። በዚህ ሁሉ ታላቅ የታሪክ ሂደት መሃል ግን የዲና ሕይወት በጸጥታ መጓዙን ቀጠለ። ከታላላቅ ክስተቶች ጀርባ ከወንድሞቿ ዝናና ከቤተሰቡ ድራማዊ ታሪኮች ዳር ሆና ሕይወቷን በዝምታ ትኖር ነበር። ስሟ ብዙ ጊዜ አይነሳም። ታሪኳ እንደ አጭር አሰቃቂ፣ ፈጥኖ እንደተዘጋ ምዕራፍ ተደርጎ ይታለፋል። በመጽሐፍ ቅዱስ ገጾች ውስጥ የእርሷ ድርሻ ጥቂት መስመሮች ብቻ ናቸው። ብዙውን ጊዜ በሴኬም ከተማ በደረሰው አሰቃቂ ክስተት ብቻ ትታወሳለች። ነገር ግን ይህንን ዝምታ ይህንን ከትኩረት መራቅ በጥልቀት ስንመለከተው ሌላ የተደበቀ እውነት እናገኛለን። የዲና ታሪክ የሰቆቃ ብቻ ሳይሆን የጥልቅ የመንፈስ ጥንካሬና የመቋቋም አቅም ምስክርነት ነው። በአሰቃቂ አደጋ፣ በማይነገር በደልና በቤተሰብ ውዝግብ ምልክት የተደረገበት ሕይወት ቢኖራትም ዲና ተቋቁማለች። አልጠፋችም፣ አልተሰበረችም። በሕይወት ቀጥላለች። እስቲ በጥልቀት እንመልከት። ከታሪኩ ወለል በታች በቃላቱ መካከል የተሸሸገውን በዝምታ ውስጥ የሚያስተጋባውን ግንኙነት እናስተውል። በዲናና በእናቷ በሊያ መካከል የነበረውን ጥልቅ፣ የማይታይ ግን ደግሞ ጠንካራ የሆነውን ትስስር እንመርምር። ሊያ፣ ያልተወደደችው፣ ትኩረት የተነፈጋት፣ በባሏ ልብ ውስጥ ሁለተኛ የነበረችው እናት። ነገር ግን ይህ ሁሉ የልብ ስብራት ቢደርስበትም ሊያ የጸናች ታጋሽ፣ ጽኑ ሴት ነበረች። በህይወቷ ሙሉ ፍቅርን ስትመኝ ብትኖርም የነበረዋትን ልጆች ግን በፍቅርና በእንክብካቤ ያሳድጋለች። ሊያ በራሷ ህይወት የዝምታን ጽናት ያለ ዕውቅና የመጽናትን ትርጉም ለዲና አስተምራታለች። እዚህ ላይ አንድ ጥልቅ ትምህርት ያስተጋባል። እውነተኛ ጥንካሬ፣ እውነተኛ ጀግንነት ብዙ ጊዜ የሚገኘው በታላላቅ የጦር ሜዳዎች ወይም በጩኸት በተሞሉ የድል አደባባዮች ላይ ሳይሆን በጸጥታ መከራን በሚሸከሙ በዝምታ ስቃይን በሚቋቋሙ ሰዎች ልብ ውስጥ ነው። እውቅና ባያገኙም፣ ጭብጨባ ባይደረግላቸውም፣ በየዕለቱ በጽናት የሚቆሙ በውስጣቸው ያለውን የህይወት ብርሃን እንዳይጠፋ የሚታገሉ ሰዎች እውነተኛ ኃይል አላቸው። የዲና ታሪክ በእርግጥም ልብን የሚረብሽ ታሪክ ነው። የዲና ታሪክ በርግጥም ልብን የሚረብሽ ታሪክ ነው። ዝም ብለን ልናሳልፈው የማንችለው ጥያቄዎችን እንድንጠይቅም ውስጣችንን እንድንመረምር የሚገፋፋን ነው። ስለ ስቃይ መራራ እውነታ፣ ስለ ፍትህ ውስብስብነትና ተለዋዋጭነት እንዲሁም ስለ ሰው ልጅ አስደናቂ የመቋቋም ኃይል ከባድ እውነታዎችን ፊት ለፊት እንድንጋፈጥ ያስገድደናል። በዚህ አጭር በሚመስል ከዲና ዝምታ ጽናት፣ ከእናቷ ከልያ የጸጥታ ጥንካሬ ምን አይነት ትምህርቶችን ቀስማችኋል? ሐሳቦን፣ ከዚህ ታሪክ ያገኙትን ትምህርት ከታች ባለው የአስተያየት መስጫ ሳጥን ውስጥ ቢያካፍሉን ደስ ይለናል። እንዲሁም በቀጣይነት አብረን እንድንመረምራቸው በጥልቀት እንድንዳሰሳቸው የምትፈልጓቸው ሌሎች የመጽሐፍ ቅዱስ ታሪኮች ካሉ ይንገሩን። የትኞቹን ታሪኮች፣ የትኞቹን ባለ ታሪኮች በዚህ መልኩ ቀርቦ ማየት ይፈልጋሉ? የእርሶ ፍላጎትና አስተያየት ለቀጣይ ስራችን ትልቅ ግብአት ነው። ይህንን ታሪክ ጊዜ ወስዳችሁ ስለተመለከታችሁ ከልብ እናመሰግናለን። የዲናና የልያ ታሪክ ልባችሁን ከነካው ወይም በእምነትና በህይወት ጉዳዮች ላይ ተጨማሪ ትምህርቶችን ማግኘት ከፈለጉ እባክዎ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የዲናን ታሪክ የዳሰስንበት የዛሬው ዝግጅታችን በዚህ ይጠናቀቃል። እስከ ዝግጅቱ ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም። እግዚአብሔር ከሁላችን ጋር ይሁን።